ሰላም ጤና ይስጥልኝ። እንኳን ወደ ዩቲዩብ ቻናላችን በደህና መጡ። በዛሬ የምንነጋገረው የዝንጀሮ ፈንጣጣ ወይም ሞንኪ ፖክስ የምንለው በሽታውን በቅርብ በኢትዮጵያ ላይ ታይቷል በሚባለው ስለ እሱ እንነጋገራለን። ምን አይነት ጥንቃቄ ማድረግ እንዳለብንም በዚህ ቪዲዮ ላይ እንነጋገራለን። እስከ መጨረሻው ማየት አይርሱ። አብዛኛውን የፖክሲ ቫይረሶች የሚተላለፈው በቀጥታ በንክኪ ወይም ዳይሬክት ኮንታክት በምንለው ሲሆን ስርጭቱም በዚህ ስለሆነ ብዙ ጊዜ አነስተኛ ነው የሚሆነው። ግን አንዳንድ የፖክሲ ቫይረሶች ለምሳሌ እንደ ስሞል ፖክስ እና ሞንኪ ፖክስ ያሉት በትንፋሽና በንክኪ ሲሰራጭ ይችላል። ወደ ዛሬው ስንገባ ሞንኪ ፖክስ ያው የፖክሲ ቫይረስ ነው። የሚተላለፈው ብዙ ጊዜ አንድ ሰው በበሽታው የተያያዘ እንስሳት ጋር ሲነካካ ከዛ በኋላ ቫይረሱን ወደ ሌሎች ሰው ዎች በትንፋሽ ወይም በንክኪ ሊያሰራጭ ይችላል ማለት ነው። ይህ ስርጭቱ በናይጄሪያና በኮንጎ ስርጭቱ በከፍተኛ ሁኔታ የሚታይ ሲሆን በሰሞኑ በኢትዮጵያ ደግሞ እንደታየ ይታወቃል። የቫይረሱን ስርጭት ወይም ፓቶጀኒክ ሲሆን ስናይ ሞንኪ ቫይረስ ወደ ሰውነት የሚገባው በቆዳ ወይም በጡንቻ ሱፋን ውስጥ ያሉ በአፍ ወይም በአፍንጫ ይገባል። ከዛም በኋላ ወደ ሊንፍ ኖዶች ይጓዛል። እነዚህ ሊንፍ ኖዶች ደግሞ ያው ኢንፌክሽን ለመከላከል የሚረዱን ሲሆኑ ከገባ በኋላ ቫይረሱ በሰውነታችን ውስጥ ሊሰራጭ ይችላል። በመጨረሻም ቫይረሱ በደም ውስጥ ይገኛል ማለት ነው። ታካሚ ይህም በሽታ ይዞ ሲመጣ ብዙ ጊዜ በቆዳው ላይ እንደ እባጭ ነገር ወይም ውሃ የቋጠሩ ነገሮች ብዙ ጊዜ ያሳያል። ሶ እነዚህን ምንድነው መጠየቅ ያለብን? እንደዚህ አይነት ይዘው የመጡ ሰዎች የት አካባቢ እንደሄዱ፣ ምን አይነት ስራ እንደሚሰሩና ትኩሳታቸው መቼ እንደጀመራቸው። በተጨማሪ ደግሞ ከምን አይነት ሰዎች ጋር ግንኙነት የነበራቸውን ሰዎችንም ማወቅ አለብን፣ ምክንያቱም ስርጭቱን ለመቀነስ ይጠቅመናል ማለት ነው። እዚህ ቫይረስ የተጠቃ ሰው ምን አይነት መገለጫዎች ባህሪ ያሳያል? የመጀመሪያው ትኩሳት ነው። ከትኩሳት ቀጥሎ ደግሞ ሽፍታ ይኖራቸዋል። አብዛኛውን ጊዜ እነዚህም በፊት በመዳፍና በእግር አካባቢ ላይ የሚታዩ ናቸው። የቆዳ እብጠቶቹን ሂደት ስንመለከት መጀመሪያ አካባቢ ላይ እንደ ጠፍጠፍ ያለ ነገር ይኖራል። ከዛ በኋላ እነዛ እብጠት እየፈጠሩ ይመጣሉ። ከዛ እብጠቶቹ ደግሞ መግል የተሞላው እብጠት የሚሆንበት ጊዜ አለ ቅርፊት እስከ መፍጠር ድረስ ሂደት ይኖረዋል ማለት ነው። አንዳንድ ጊዜ አብሮ ደግሞ ይሄ ምንድን ነው ባክቴሪያ ኢንፌክሽን ሊፈጥር የሚችልበት ጊዜ አለ እና ያን ጊዜ ትኩሳታቸው ከፍተኛ ይሆናል ማለት ነው። ሌላኛው እነዚህ ምልክቶች ካየን ያው አንድ ሰው በሱ ቫይረስ ተይዟል ብለን ዲያግኖስ እናደርጋለን ሞንኪ ፖክስ ከሌሎች ከቆዳ ችግሮች ጋር የሚያመሳስል ነገር አላቸው። ከኩፍኝና ከህርፐስ ጋር ብዙ ጊዜ ይመሳሰላል። ግን የምንለይባቸው አንደኛው ነገር ምንድን ነው? ሞንኪፖክስ ላይ በፊት እጅ ላይ እና እግር ላይ በደንብ ይታያል፣ የቆዳ ችግሩ። ሌላኛው ደግሞ ምንድን ነው? አብሮ ሊንፍኖዶች እብጠስ ይኖራል እዚህ ሞንኪፖክስ ላይ። ሌላ ተጨማሪ ምርመራ ምን እናደርጋለን? ከምልክቶቹ ውጪ የላብራቶሪ ምርመራዎች አሉ። ከነዚህም ውስጥ ከምንሰራባቸው ምርመራዎች አንዱ ፒሲአር አለ። አንዳንድ ጊዜ ደግሞ እንደ ሴረም ቴስቲንግ ወይም የደም ምርመራም እናደርጋለን። ወደ ሕክምናው ስንመጣ ለራሱ የተዘጋጀ መድኃኒት የለም። አንቲቫይራል መድኃኒቶች ብዙ ጊዜ የሉም። ብዙ ጊዜ በራሱ ጊዜ የሚለቅና ሰፖርቲቭ የሆነ ነው ህክምና ነው። ከነዚህም ውስጥ ለምሳሌ ሙቀት ካለ ሙቀቱን ማከም፣ የተበላሸ ቆዳ ላይ ካለ ደግሞ እሱንም ማንጻትና ማከም ሊሆን ይችላል። ሌላኛው ደግሞ አብሮ ተያያዥ ኢንፌክሽን ነገር ከፈጠረብንም አንዳንድ ጊዜ አንቲባዮቲክስ እንጠቀማለን። ግን ከበድ ያለና የቆየ የሚቆይ ከሆነ የቆዳ ችግሮቹን አንቲቫይራሎችን የምንጠቀምበት ጊዜ አለ። ምን ተያያዥ ችግሮች ብዙ ጊዜ አብረውት ይመጣሉ? አንደኛው ያው ባክቴሪያ ኢንፌክሽን ይኖራል፣ ሴፕሲስ ይኖራል። ሌላ ደግሞ የሳንባ ኢንፌክሽን አብሮ ሊከሰት ይችላል። አይናችን ላይ ቁስለት የሚፈጥሩበት ጊዜ አለ እና ደግሞ ኢንሴፋላይቲስ የምንለው ወይም ጭንቅላታችን ላይ ኢንፌክሽን የሚፈጠርበትም ጊዜ አለ። በመጨረሻ ምንድን ነው እነዚህ ነገሮች ምንድን ነው? ፐርማነንት የሆነ ወይም ለብዙ ጊዜ የሚቆይ የቆዳ ላይ ችግርም ጥለው ሊያልፉ ይችላሉ። ሌላኛው የበሽታው ውጤት ስንመለከት አጠቃላይ በህብረተሰቡ ውስጥ የሚያመጣው ችግር ዝቅተኛ የሞት መጠን ነው። ግን አንዳንድ ጊዜ የሚጨምርባቸው ሁኔታዎች አሉ። ለምሳሌ እድሜያቸው ከስምንት ዓመት በታች ከሆነ፣ ነፍሰ ጡር ሴቶች ላይ እና የተለያዩ በሽታዎች ያለባቸው ሰዎች ላይ፣ ተያያዥ በሽታ ያለባቸው ሰዎች ላይ የሞት መጠኑም ይጨምራል። እነዚህ ነገሮች እንዴት እንከላከላል? ነው አንደኛው፣ ያው በሽታው ካለበት ሰው ጋር ማቆም ነው። ምክንያቱም እነዚህ ነገሮች ብዙ ጊዜ የሚተላለፉት ቅድም እንዳወራ ናቸው፣ በትንፋሽ ሊሆን ይችላል፣ በፈሳሽ ወይም በደም ንክኪ ነው፣ ያው በሴክሹዋል ኮንታክት ካለ ከነዚህ አይነት ነገሮች መተላለፊያ ዘዴ ስለሆኑ ያው በሽታው ካለበት ሰዎች ጋር ማቆም ያለብን። ሌላኛው ደግሞ ያው በዚህም በበሽታው የተያዙ ሊኖሩ ስለሚችሉ የእንስሳት እርድን መቀነስ አለብን። ሁለተኛው ዘዴ ምንድነው ነው ያው በጤና ተቋማት ውስጥ ምንድነው እርምጃ ሊደረግ የሚችለው ያው ግላብና ማስኮችን መጠቀም አለባቸው። ወደ ሶስተኛው ስንገባ ያው የተጠረጠረ ሰው ካለ ለጊዜያ የማቆያ ቦታ ማስቀመጥ። በመጨረሻ ምንድነው የምናየው ክትባት አማራጮች አሉ፣ እነሱን መውሰድ። ቪዲዮያችን ስለ ሞንኪፖክስ ተነጋግረናል። ያልገባችሁ ነገር ሀሳብ ካለ ስር ኮመንት መስጠት ትችላላችሁ። በሌላ ቪዲዮ እስከምንገናኝ ቻው።